ያለ ሚሪንዳ ስንት ብር ነበረ? ሚሪንዳ እንኳን አይደለም አረንቻታ ነው። አረንቻታ ስንት ነበረ? ብርካ አምስት መሰለኝ። በብርካ ምስት ያለ የድሮ ሰዎች ቁጥ ገርመኝ ያላቸው አንተ አሁን አርባ አራት አመት ነው። በዛን ጊዜ መሬት በጣም ርካሽ ነበር። በደርግ ጊዜ አትገዛም ነበር። ነው ነው። በደርግማ የራሱ ንፃነኝ ምን አቀላለሁ። ደርግ ሰላሳ ምናምን ሰባት ስድስት አመት ሆነኝ። በደርግ ጊዜ አሁን በባዶ እግር ትዘዋወራለህ። ኢህአዴግ ስትገባ ስንት ዓመት ነው? ሰባት ስምንት ዓመት በኋላ ነው የተወለድኩት። ኢህአዴግ ከገባ ከስድስት ዓመት በኋላ ነው የተወለድኩት። በጣም ምን ጥሩ መያዝ ይችል ነበር መግዛት ሳይሆን አሉ እውነት ነው። አንተ አዲስ ነበር ምን ጥሩ አሁን በባዶ እግር ትዞራለ መሬት የለኝም ቤት የለኝም ያልክ ያኔ እኔ ሻለ እያጫወትክ ነበር። መሬት ነፃ በነበረበት ታይም ነበረኝ። ግን አይቁም ነገር አይቁም ነገር ፖለቲካ ውስጥ ምናምን አታስገባኝ ግን የምር የምር ፍቅር ሲ የምር ደምሳ መሬት ነበረ። እግዚአብሔር መሬት ነበረኝ እና ልጅ ነበር የማያውቀኝ የለም። አሸዋ ሜዳ ቤትና አምስት ሺህ ካሬ ሜትር በጣም ትልቅ ሀብት ነበረ። እና እንዴት ቀበሌ ውስጥ ደግሞ ተቀጥሮ ይሰራለሁም ብለኸኛል። እንዴት ተቀጥሮ ይሰራል? ለምንድን የተወሰደ ዜናዋ ይሱ ኔና ቤቢ ታመሰግንሻለሁ። ወተር ፎር ላይፍ ወተር ፎር ላይፍን አመስግኑልኝ።

ሰው አክባሪ ሰው ነበር። ምንም ሰው አይናገርም ነበር። አሁን አሁን ነው እየተቀየረ የመጣው። እና የሆነ እውነት ያለውም ይመስለኛል በጣም ኢኖሰንት ነው እና ደግሞ የተማረ ነው። ነው የምትፈልጊው? ሰላም የምር ያሳዝናል። በጣም ነው የሚያሳዝነኝ፣ እኔ ማለት ነው የሚያሳዝነኝ ነገር፣ አንድ ሰው የፈለገውን እምነት መከተል ይችላል። እኔ እኔ እስከማውቀው ከህዝቡ ጋር ድሮ ህዝቡ የሆነ ጊዜ ፈንክተውት ነበረ እና ያኔ በጣም ነው ያዘንኩት። እግዚአብሔር እንዴት እንዴት ይፈነከታል ይሄ ሰውዬ? እኔ ልጣላው ብሄድ ሳይበኝ ራሱ ማለት ነው ልጣላው ብሄድ ራሱ የሚያስቀኝ አይነት ሰው ነው። ምን ያውቃል? ምንም አያውቅም እኮ እና የሆነ ጊዜ ቃሊቲ ላይ ቃሊቲ ነው ማንፈነከቱት። ስልኩን ወሰዱበት ለምን? ድንጋይ አያምንም። አንድ ሰው መብቱ ነው። የአንተን እምነት እስካለካ ድረስ አንተ የምታከብርበትን ነገር እስካለካ ድረስ ያንተ እንደዚህ ካላለ ድረስ መብቱን የፈለገው መከተል። እኔ እንዲሁም እንደሱ ድንጋይ። አሁን ይህን ሰውዬ ሲዘሙት፣ ሰው ሲሳደብ፣ ሰው ምን ሲያደረግ አይቼ አላውቅም። ክርስቲያን ነኝ ብሎ ስንት ሰው የሚያበላሸዋሉ አለ። ከነሱ ይሻላል፣ ግን አሁን ፖለቲካ ውስጥ አነካክተው አነካክተው ከተቱት። በቃ ሀገሩ አይገባም። እንዴት ምልላችሁ ነው? አሁን ልጅ አለው

ክትፎ ልብላ፣ ይቺ ክትፎ ልብላ ምሳ አልበላሁም ቁርስም አልበላሁም ምሳም አልበላሁም። እና የት ልብላ እያልኩ ነው፣ ወይ የሆነ አስጨርጭር እጄ ልብላ ላ ወይ የት እንደሚመላላት